ሰላም ውድ ተመልካቾቼ፣ ጋይ ስብሐት ኩራዝ እያሉ አብሯቸው ይሰራው የነበረው ደራሲ መሐመድ አሊ አንዳንድ ያልተለመዱ ነገሮችን ቢሮ ውስጥ እንደሚፈጽሙ አጫውቶኛል። ለምሳሌ የቢሮአቸው የጠረጴዛ መሳቢያ ላይ ካልሲያቸውን አጥበው ሊያሰጡ ይችላሉ። የኔ ደማቅ ሰዎች ይቀጥላል።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 ስባት እብድ ነው የሚሉም ሰዎች አሉ። ልብ ናቸው በደንብ ግን፣ ጨርቄን አልጣልኩም እንጂ ስለዚህ መብት ነው ለማበድ። ጨርቅ ሁኔታ ለብቻ ነው ወይምታሰር የሚሳቅበት እንጂ እኔ እብድ ነኝ። እብድ ማለት ምን መሰለ ከአብዛኛው አይነት አስተሳሰብ ፈንጠር ብሎ የሚገኝ ማለት ነው ይሄ ነው እብደት ማለት እያንዳንዱ እብደት ከእኔ ኢብስ ጎልቶ ይታያል እንዲሁም ያስቃል ወይም ያሳዝናል የእኔ እብደት አይታይም ለሌሎቹ ጤነኛ ነኝ እኮ ጤነኛ እብድ ነኝ ማለት ነው ልትል ትችላለህ ግን ኑሮ ራሷ እብደት ናት ብልህስ ሀያ ዘጠኝ እብዱ ማን ነው ይህ ታላቅ የቀለም አባት መምህር አስፋው አበበ ይባላል። አዲስ አበባ ጎፋ ገብርኤል አካባቢ የሚገኘው የነፃነት ጮራ ትምህርት ቤት መምህር ነው። በአሴ ሀብቴም እዚህ ትምህርት ቤት አስተምሯል። የመምህር አስፋው የቅርብ ጓደኛም ነው። ባሴ ሀብቴና ስብሐት ገብረ እግዚአብሔር ከፔፕሲ ፋብሪካ ወረድ ብሎ በሱሱኪ ጋራዥና በባሩድ ቤት መካከል ካለው የአስፋው አበበ ቤት አይጠፉም። መምህር አስፋው ቤት ስማቸው ከሚነሳው የሀገራችን ደራሲያን አንዱ አውግቸው ተረፈ ነው። የአውግቸው የቅርብ ዘመድ የሆነው ባሴ አብቴ አውግቸውን የሚጠራው ባገር ቤት ስሙ ነው፤ ህሩይ ይለዋል። አንድ ከሰዓት በኋላ ነው ባሴ የተጣደፈና ያለ ከለከ እና አስፋው ቤት ሰው አለ። በሚቆራረጥ ትንፋሽ ጉድ ጉድ! መርካቶ መሐል ያየሁት ጉድ አለ። ቀይ ስብሐት ካቀረቀሩበት ንባብ በድንጋጤ ቀና ይሉና ምንድን ነው ይሉታል። ባሴ ህሩይ ህሩይ፣ የኛው ህሩይ፣ የዛሬው ዕለት እብደቱ ደግሞ የተለየ ነው። መሐል መርካቶ ላይ ሙሉ ልብሱን አውልቆ መለመላውን ሲሄድ ያየሁት ስብሐት ከድንጋጤያቸው መለስ ሳሉና፣ ውይ ይህ ነው እንዴ ጉዱ? ታዲያ ምኑን አበደ ትላለህ ህሩይ? ሙሉ ሰው ሆነ በለን እንጂ ታድሎ ብለው ንባባቸውን ቀጠሉ። ሰላሳ መሐመድን ምን ይገርመዋል፣ ኩራዝ እያሉ ጋሽ ስብሐት ገብረ እግዚአብሔርና ደራሲ መሐመድ አሊ አንድ ቢሮ ነበሩ ብያችኋለሁ። የቅርብ አለቃቸው መንግሥቱ ወልደ ማርያምም አብሯቸው አለ። ደራሲ መሐመድ አሊን እንዲህ ጠየቅኩት። ኩራዝ አብራቸው በምትሠራበት ጊዜ በጣም አስቀው ያውቃሉ? አልኩት። በጣም ያሳቁኝ በጣም የሳቁለት ነው አለኝ። ታሪኩ እንዲህ ነው። ከዕለታት አንድ ቀን ከረፋዱ አራት ሰዓት ግድም ጋሽ ስብሐት እጅግ በጣም እየሳቁ ወደ ቢሮአቸው ገቡ። ገብተው ከተቀመጡ በኋላም ሲስቁ ቆዩ። ትንሽ ጸጥ ብለው ይቆዩና እንደገና ይስቃሉ። በየመሃሉ ሳቃቸውን ቆም የሚያደርጉና የሆነ ነገር ያነባሉ ደሞ ንባባቸውን ያቋርጡና እንደገና ይስቃሉ። በወቅቱ ቢሮ የነበሩት መሐመድ አሊና መንግሥቱ ወልደ ማርያም ናቸው። ሁለቱም ምን አሳቆ አላሏቸው። እንዲሁ እየሳቁ ስድስት ሰዓት ሆነ። መሐመድና መንግሥቱ ለምሳ ወጡ። ምሳቸውን በልተው ሲመለሱም ጋሽ ስብሐት መሳቃቸውን ቀጠሉ። መሐመድ ከዚህ በላይ መታገስ አልቻልም። ጋይ ስብሐት ይህን የሚስቁበትን ምክንያት ካልነገሩኝማ፣ ዛሬ አንላቀቅም፣ ሞቼ እገኛለሁ አላቸው። መጀመሪያ ላይ ሊነግሩት ፈቃደኛ አልነበሩም። ብነግርህ አይገባህም፣ ለኔ ነው የሚታየኝ አሉት። መሐመድ ግዴሎት፣ የሚንገሩኝ ብሎ ሙጭጭ አለ። የአንድ ሰውዬ አሟሟት ነው ያሳቀኝ ከማለታቸው በሳቅ ሞተ። የእርሳቸው ተጋብቶበት ሲንከተከት ቆየና እንደ ምንም ሳቁን ለመቆጣጠር እየሞከረ ምን ሆኖ ሞተ አላቸው። በመጀመሪያ ስቅታ ያዘው አሉት። እሺ አላቸው መሐመድ። ስቅታው አንሰቅስቆ አንሰቅስቆ መከራውን ካሳየው በኋላ ለቀቀው። ስቅታው ሲለቀው የሆነውን ሁሉ እያስታወሰ በሳቅ ጦሽ አለ። ሳቁን ማቆም አልቻለም። ከሳቁ ብዛት ትን አለው፣ ትንፋሽ አጠረው፣ ራሱን መቆጣጠር አቃተው። ከላይም ሽቅብ ገነፈለ፣ አስመለሰ፣ ከታችም ረጠበ፣ ቁልቁል ለቀቀው። ትንታው እጅግ አይለኛ ሆነና በዚያው ይዞት ሄደ። ሞተ አሉት። እንደገና በሳቅ ሞቱ፣ መሐመድም ጋሽ ስብሐትም። መሐመድ ሌላ እንግዳ ባህሪያቸውን ያስታውሳል አንድ ቅዳሜ ከሰዓት ይመስለዋል ከአንድ ጓደኛው ጋር በቴዎድሮስ አደባባይ በኩል ሲያልፉ ጋሽ ስብሐትን አገኟቸው ከተለመደ የሰላምታ ልውጥ በኋላ ጋሽ ስብሐት የግብዣ ጥያቄ አቀረቡ እዚሁ አካባቢ ነው የምኖረው ቤቴን ማየት አለባችሁ አሉ ሰው መቼስ ሰው ቤት ሲጠራ ሻይቡና መባል አለ። አለቀጠሮ ድንገት በመገኘት የመስተንግዶ ጫና እንዳይፈጠር የሰጋው መሐመድም የለም፣ ሌላ ቀን ይሻላል፣ ሌላ ቀን ይሁን ቢልም ጋይ ስብሐት አልተቀበሉትም። እዚህ ደርሳችሁማ ቤቴን ሳታዩ አትመለሱም ብለው ድርቅ አሉ። አብሮት የነበረው የመሐመድ ጓደኛ ደግሞ ስብሐትን እጅግ ያከብራቸው ስለነበር ቤታቸውን ማየት ፈለገ። ተያይዘው ወደ ጋሽ ስብሐት ቤት መጓዝ ጀመሩ። በወቅቱ ባለቤታቸው እቤት አልነበሩም። ቤቱ ጠባብ ነው። መጀመሪያ የተመለከቱት አንድ ያረጀ ኮሜዲኖ ነው። ከዚያ መሬት ላይ የተነጠፈ ፍራሽ። የመሐመድ ጓደኛ በቤት ውስጥ ያየው ነገር እጅግ አሳዘነው። ከውጭ ያላቸው ግዙፍ መልክና የሚኖሩት ኑሮ ፈጽሞ የተለያየ ሆነበት። ልክ በዚያው ቅጽበት ውጡ አሉ ጋሽ ስብሐት። ገና ከመግባታቸው የተናገሩት ቃል መሐመድን አስደነገጠው። በቃ ውጡ አሉ ጋሽ ስብሐት። በባህላችን ወደ ቤታችን የጋበዝነውን ሰው ቁጭ በል ሻይቡና በል እንደሚባል ጠንቅቆ የሚያውቀው መሐመድም ሻይቡና ሳንለው ነው እንዴ የምንወጣው አላቸው ጋሽ ስብሐት ግን ኖ እኔ ቤቱን እዩ ነው እንጂ ያልኩት ሻይቡና ጠጡ አላልኩም ውጡ ብለው በቆሙበት መለሷቸው ጋሽ ስብሐት በተለያየ ግላዊና ቤተሰባዊ ምክንያት ብቻቸውን ለመኖር የሚገደዱባቸው ጊዜያት አሉ። በሰፈራቸው ሰው ብቻ ሳይሆን ውሃም የሚጠፋበት ጊዜ አለ። ጋይ ስብሐት እንደዚህ ባሉ ቀናት የማንንም እርዳታ አይፈልጉም። ቀጥ ብለው ወደ መሥሪያ ቤታቸው ያመራሉ። የቢሮአቸው ወንበር ላይ እንደተቀመጡ ጫማቸውን ከእግራቸው ያላቀቃሉ። ካልሲያቸውንም ጨምረው ያወልቃሉ። ከዚያ በኪሳቸው የያዙትን ቀያሪ ካልሲ ያደርጋሉ። የቆሸሸውን ይዘው ወደ መታጠቢያ ቤቱ ያመራሉ። እሽት ታርገው ካጠቡት በኋላ እርጥቡን ካልሲ ይዘው ወደ ቢሮአቸው ይመለሳሉ። የታጠበውን ካልሲ ከመሳቢያቸው እጀታ ላይ አስጥተው የዕለቱን ሥራቸውን ማከናወን ይጀምራሉ። ይህ ድርጊታቸው በወቅቱ የቢሮ ባልደረባቸው የነበረውን ደራሲ መሐመድ አሊን እጅግ ያስከርመዋል።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 የምትሰብካት ስብከት አለችኝ የምሬን ጠዋት ስትነቃ ተመስገን በል ርዕሷ በረከቶችህን ቁጠር ነው ተመስገን በል ሞተህ ልታድር ትችል ነበር ወደሞ ከዛ ከአልጋህ ወርደህ ስትቆም ተመስገን በል። በሆነ ምክንያት የአልጋ ቁራኛ ሆነህ ልትቀር ነበረ ትችል ነበር። ስትንጠራራ ደስ አይልም? እንዲህ ስትል መንጠራራትን የሰጠህን ተመስገን። እያልግ ደግሞ ከዛ በፊት እንጂ ሽንት ወጥሮሃል እኮ ስትሸና የጠጣው ውሃ ሽንት ሆኖ መውጣቱ የሁሉ የማናውቀው ተአምር ውስጣችን ማሰራቱ። ተማስቀም ሠላሳ አንድ ንባብና ወረፋ። አሁን ይህን ለምን እንዳረሳሁት አላውቅም። አንዳንድ ትውስታዎች አሉ። ውስጣዊ ትርጉም የላቸው ነጠላ ትውስታዎች ናቸው። ግን ካይምሯችን አይጠፉም። ጋሽ ስብሐት ሽንትህን ሲወጥርህ ሽንትህን ስትሸና ተመስገን በል ማለታቸውን ባስታወስኩ ቁጥር ትዝ ይለኛል። ራዲዮ ፋና ግቢ ውስጥ እያለን ነው። ጋሽ ስብሐት እነ ስንዱን ፍለጋ መጥተዋል። እኔ ያገኘኋቸው ከሬዲዮ ፋና ኮሪደር ላይ ካለ ሽንት ቤት አጠገብ ቆመው ነው። መጸዳጃ ቤቱ ተይዟል ማለት ነው። እርሳቸው የተዘጋው በር አጠገብ ግድግዳውን ደገፍ ብለው እንደቆሙ መጽሐፍ ያነባሉ። ንባብ ላይ ያለን ሰው ማናጠብ ስለማልወድ ሰላምታ ሳልሰጥ ነበር ያለፍኳቸው። ለሆነ ጉዳይ ተመልሼ ከቢሮዬ ስወጣ ስብሐት አሁንም ከሽንት ቤቱ በረጋ እንደቆሙ ናቸው። አቀርቅረው መጽሐፍ እያነበቡ ስለሆነ የገባው ሰው መውጣቱን ሊያረጋግጡ ይችላሉ ብዬ ሰጋው። መልሼ ደግሞ አሰብኩ። የወጣው ሰው ይግቡ ይላቸዋል ብዬ ራሴን አጽናናው። ይህን እያሰብኩ አልፍያቸው ከሄድኩበት ስመለስ ጋሽ ስብሐት አሁንም እዚያው ናቸው። ሌላም ነገር ከነከነኝ። ምናልባት እኮ ሽንቱ ቤቱ በርጋ መቆማቸውንም ላያውቁ ይችላሉ ወደዚህ ግቢ ሲመጡ መንገድ ታክሲ ላይ የጀመሩት መጽሐፍ ልባቸውን አንጠልጥሎት ቢሆንስ? እነስንዱ ቢሮ ከመግባታቸው በፊት የታሪኩን እልባት ለማወቅ ፈልገው እንደሆነስ የቆሙት? እርግጠኛ ለመሆን ያክል የግዴን ጠጋ ብዬ ሰላምታ ቀረብኩላቸው። በሰላምታው ሰበብ ከንባባቸው ሲናጠቡ ምን እያደረጉ እንደሆነ ጠየኳቸው። ትንፋሽ በበዛበት ድምፅ እንዲህ አሉኝ ሽንት ቤት ወረፋ እየጠበቅኩ ነው ታዲያ የገባው እስኪወጣሉ ድረስ ለምን ቢሮ ቁጭ ብለው አይጠብቁትም እኔ ቢሮ ቁጭ ብዬ ስንከራፈፍ ሌላ ሰው ቀድሞኝ ቢገባስ እንግዲያው እኔ እዚህ ቆሜ ልጠብቅሎ ከዚያስ አሉኝ ሽንት ቤቱ ሲለቀቅ መጥቼ ጠራውታለኋ አልኳቸው አንተ መጥተህ እስክትጠራኝ ሌላ ሰው ቢገባስ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

በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር። የደራሲ ስብሐት ገብረ እግዚአብሔር ትውስታዎች በዚህ አያበቁም። ሳምንት ተከታዩን ክፍል ይዘን እንቀርባለን። ከእርሳቸው በኋላም ታሪኮች ይቀጥላሉ። የነ ከበደ ሚካኤል፣ የነ አዲስ ዓለማየሁ፣ የነ ደበበ ሰይፉ፣ የተወዳጁ ጋዜጠኛ የደረጀ ኃይሌ፣ የነ ኃይሌ ገብረስላሴ፣ የነ አለም ነዋሴ፣ የነጎሳዬ ተስፋዬ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።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 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው፣ ባይችሉ ተውሰው ያንብቡት።